ጫውተኝ ይችላል። ቁጭም ብዬ ሊሰጠኝ ይችላል። ግዴታ ከሷ ጋር አፌን እየተካፈትኩ መሆን የለበትም የሚሰጠኝ። እች እሷን አይታ ምናምን መታ የሰጠች ይመስላት እኮ ነው የምን ጓደኛ? የሴት ጓደኛ ፍቅረኛ አይደለም፣ የለኝም። ምንም ስለማያደርጉልኝ። ቀሚስ አብረሻቸው ስትለኪ ነበሩት። ቀሚስ አብረሻቸው ስትለኪ የነበሩትስ እንደ ገጣሚን የተገናኘ ነው ማለት ጓደኛ ስትይ? እንደዚህ የልብ ጓደኛ ለምሳሌ፣ ተጓደኞች ጋር ምናምን አላት። ደግሞ የቀበሌ ኃላፊ መሰለች ልጅ እያሉሽ ነው ፈልጋያቀሳል። ማነች የቀበሌ ኃላፊ የሚሉ አዳሚ አለባበስ ሰገጤዎ ስለሆንሽ እኮ ነው። ፋራ ስለሆንሽ እኮ ነው። እሺ፣ ይህን ልብስ ለብሰሽ አሁን እኔ መተቸት አይከብድም። የአምስት የአምስት ኤሮ ልብስ ለብሰሽ የአምስት የአምስት ኤሮ ልብስ የአምስት ብር እኮ እሺ። አንቺ እኔ ዝም ብዬ በቤት ለብስ ልቁም፣ አንቺ አውትፊትሽን አሳየን እኮ ሲጀመር። በልብሴ በምን ትስቃለች? ኖ በልብስሽ እኮ አይደለም ነጁ፣ እግዚአብሔር እንኳን እነዚህ ሴክሬታሪዎች፣ እነሱን ኮ አለባበሱ እርግጠኛ ነኝ። አጭር ቀሚስ ጉርድ ነው ያደረግሽው። አጭር እንዲሮክ ሮክ አይደለም ግን እንትን ባለባበሰ አንቺ ስለ እኔ እንድትተችኝ። ኪዳ ኖ በማርያም ነጃት የታችኛውን አሳይ። እግር ብዬ ከቀጣሽኝ ቁሚ፣ ያሳይሻለሁ። ደግሞ ማን ያለ ሰው ባለባበሴ? እኔ ነጂ ልልበስ ካልኩ ልልበስ ብዬ ለብሼ ከመጣው ማንም ሰው ሊተቸኝ አይችልም። በሙሉ ኮንፊደንስ ነው የምነግርሽ፣ አስረግጬ ነው የምነግርሽ። አስበሽዋል? በዚህ አለባበስ ላይ ፀጉሬን ብሰራ ሜካፕ ብሰራ ምን ያክል ውብ እንደሆንኩኝ። እንዴ ሜካፕ ዝጋ ብለሽ ምን አመናረውሽ? እንዴ አይ አላደረግኩም። ዛክ በህግ አምላክ አትፎግረኝ፣ በህግ አምላክ በህግ አምላክ። አሁን ኪቪ ጀርመን እንኳን በነፃ ራሱ ቢወስዱኝ አልሄድም። አሜሪካ ወይም እንግሊዝ ሀገር ቢሆን ኖሮ የምኖረው ውይ በጣም ያማረብሽ የትኔ የገዛሽው እያለች እያሽቃበጠችልኝ ነበር። አረ ነጃት እንዴ ሰሞኑን እኮ ፏያልሽ ነው እኮ። ለማንኛውም ወደፊት የኔናት አዲስ አበባ የራሴ ድርጅት ይኖረኛል። ኦኬ ቁጭ ብዬ ምናምን ነገር እንደዚህ እቀጥርሻለሁ። አዚሻለሁ ቁጭ ብዬ ነኝ። ነጃ አዚሻለሁ። ለኪድ ክብር ይገባታል። እንትን ኦኬ። ምን ነው ኪድዬ፣ በጣም ነው እንደግን የምትቀኝብኝ። አስተያየትሽ እኮ ይሆናል አይደለ? ኦፋ እንደዚህ ደግሞ ተብሎ አይታየም፣ ይደብራል። በባለፈው የቢሮ ሰራተኛን የምትመስዩ አልሽኝ። ኦኬ ብዬ አለፍኩ። መልሰሽ ደግሞ ባንክ ቤት የባንክ ቤት ሰራተኛ አልሽኝ። ኦኬ አልኩሽ፣ ምክንያቱም ባንክ ቤት ላይ ተቀጥረ የሚሰሩ ንግድ ባንክ ሄደሽ አይተሽ ከሆነ በጣም እኮ ነጃጅስት ሴቶች ናቸው አሉ የሚባሉ። አይ ቆንጆ ነሽ እያልኩሽ እኮ ነው ታዲያ ኦኬ ብዬሽ አለፍኩ። ዛሬ ደግሞ የቀበሌ አስተዳደር ይመስለሻል አልሽኝ። ያው አዳነች አበቤን እያልሽ ነው። አዳነች አበቤ እራሱ ይሄን ጃኬት ለብሷ አታውቅም። አስረግጬ ነው የምነግርሽ፣ ጋይስ ደምል እንደ ዛሬው አረ ወንድሞችን ማንሽ ደግሞ ሙድ በኔ የምትይዘው በእኔ በነጄ ምን አልኩሽ አሁን ነጃት የምን ሙድ መያዝ ነው የምታወሩው አንቺ ቆይ የተጻፈልሽን እንዳነበብሽልኝ ሁሉ እኔም የተጻፈልኝን ያነበብኩት ሰው ነይ ፈትሽኝ ብያት ሙድ ያዘች ያለች ሁሉ አሁን ሙድስ ብትይጂ ማን ያምንሻል? መጽሐፍ አከራይ ይመስለሻል? እስኪ ጥሩ ጥሩ ነገር ተመኙልኝ። አፈር ብሉና፣ የምን መጽሐፍ ነው የምታወሩት? ጥራሽኒ ወደፊት ብዙ አላማ አለ። በጣም ብዙ ድርጅት እንዲኖረኝ ነው የምመኘው። እናንተ ሰዎች እኔ ወደፊት የራሴ የምለው በቃ የኔ በጣም ብዙ አይነት ድርጅት እንዲኖረኝ ነው የምፈልገው። እንዴት ብላችሁ መጽሐፍ አከራይ ምናምን ነገር ትሉኛላችሁ እንዴ? ምንሽ ነው ጋስ አበባ ጫቡዬ ቴንኪ። ሌላ ሁለት ሰው ጋስ እንግጣት ፕሊስ። አሁን ልክ እናስጋባሻለን። ጋስ አንድ ገላ ፕሮፋይልሽን ልንገርሽ፣ የቤተክርስቲያን ነጠላ አርገሽ ነበር። ፕሮፋይልሽ አሁን ቀየረሽ ነው አይደለ? ትዝታ

እነዚህ ነንስ እነሱ ነው የምመስለው፣ እና ያምራሉ እኮ እነሱ። ምን ነው እነሱ በመስ ኮሪያዎች ነንሶች ኮሪያ ናቸው። እና ይሄ ያምራል፣ ያ ግን የቅድም ያምራል። አይ ኖ ማይ ሰላም ናት። በቃ እንዲውኝ ነጁ ስልጤ ልውሰድሽ።